የምትሰጠው የመልስ ስምት አይደለም፣ እሱ አይደለም ትምህርት ናት። አሁን ለእናንተ ትልቅ ትምህርት ናት። ከዚህ በፊት እኔ ራሴን ለጊፍት ብዬ እሙም ወይን አላሳይም ብላ የተናገረች እህታችን ናት አይደለ? እንግዲህ አሁን እየረገጠ አይደለም፣ ማማ እየረገጠ አይደለም። ምክንያቱም በአንቺ ሌሎች እህቶቻችን መማር ስላለባቸው፣ ሌሎች እህቶቻችን ደግሞ እንደገና የወደፊት ህይወታችን እንዲበላሽ ስለማንፈልግ ለሌሎቹ አስተምረን ማለፍ አለብን። ይሄንን አጀንዳ ረቀቅም አድርገን ቢሆን በስሱ ለእህቶቻችን ትምህርት አድርገን እናልፋለን እናልፋለን። ስለዚህ ማለት ነው እሷ ማለት ለእናንተ ትልቅ ትምህርት ነው የሆነቻችሁ ሌሎቻችሁ እሙሟችሁን ሰታችሁ የማታውቁ እዚህ አሜሪካን ሀገርም ሆነ ኢሮፕ ላይ በተቀመጡ ዳይስፖራዎች ለዶላር ብለው ህይወታችሁን እንዳያበላሿችሁ ትምህርት መሆን አለበት እዚህ ቲክቶክ ላይ የምትሰበስቡት ጊፍት የምትለቃቅሙት ጊፍት ዛሬ እዚህ ስልክ ላይ መፈመሳችሁ ስልክ ላይ ነው እንጂ ምድር ላይ ህይወታችሁ ይበላሻል ገባሽ አይደለ ዛሬ እኔ ፌመስ ነኝ የቲክቶክ አጀንዳ ነኝ በቲክቶክ ላይ እየታየሁኝ ነው አይ ዶንት ኬር በዚህ ገብቼ በዚህ ወጥቼ እሷ የምትለውን ነገር ማየት የለባችሁ እሷ እንደዚህ ሆናለችና እሷ ይሄ ሁሉ ችግር ደርሶባት እሷ ይሄ ሁሉ ነገር ሙሟ ተፖስቶ ታይቶባት ምንም ሳትሆን ከህዝቡ ጋር የመልስ ምት እየተሰጣጠች ቲክቶክ ላይ ትመጣለች ዛሬም ትመጣለች ትላንትም ትመጣለች ዛሬም ትመጣለች ነገም ትመጣለች ሁሌ ትኖራለች ገባሽው አይደለ የትም አትሄድም ግን ልጅቷ ህይወቷ ላይ ችግር ፈጥሯል። አለቀ ደቀቀ። ማወቅ ያለባችሁ ሌሎቻችሁ እሷ እንዲህ ይሆናለችና የኔ የምሙሙ ቢታይ የኔ የምሙሙ እንዲህ እንዲህ ቢሆን ችግር የለውም። እሷ እራሷን ችላ እንደዚህ እንደዚህ ብላ መታቀም መልስ ከሰጠች እኔ መልስ እንዳትይማማዬ እንዳትይማማዬ የአይደለም ነገሩ የአይደለም ነገሩ። ልጅቷ ህይወት ላይ ልጅቷ ህይወት ላይ ሳይሆን እህቶቿ ላይ፣ ቤተሰቦቿ ላይ ችግር ይፈጥራል። እኔ በበኩሌ ማለት ነው የወንድሜ እህት አለች፣ የወንድሜ ልጅ አለች። ታናሽ የቤተሰብ ታናሽ ነኝ፣ የመጨረሻ ልጅ ነኝ። የእኔ ታናሽ እሷ ናት፣ የወንድሜ ልጅ ናት፣ እንደ እህቴ ናት። አሁን የእሷ ሙሙ ማንም ዝጅ ላይ ቢኖር እኔ አልኮራ ምናደራለሁ። እንዲህ እንድትሆንብኝ አልፈልግም። ስማርት ሆና ብልጡና እንድትቀጥል እኔ መስላ እንድትቀጥል ነው እንጂ የእሷ ሙሙ አደባባይ ወጥቶ የማንም የኢትዮጵያን ህዝብ መቀባቢያ እንድትሆን አልፈልግም። ወንድሞቿም አይፈልጉም። ጠቅላላ ቤተሰቦቻቸውን አንፈልግም። ገባችሁ አይደለ ስለዚህ ማለት ነው እሷ ዛሬ እሷ ላይ የተፈጠረበ ዛሬ መታ እሷ ማን ነው ይሄ ፓስተር ምናምን የሚባለው 20 ሰው ስለኔ ስለ ሳውራ 100 ሰው እንዲያወራ ነው 80 ሰው እንዲያወራ ነው ብላ ለህዝቡ መታ የመልስ ምት ስለሰጠች አይደለም ማየት ያለባችሁ ልጅቷ ህይወት ላይ ምን አይነት ችግር ፈጥሯል የሚባል ነገር ይጋራቢ ስማርት ሌሎቻችሁ እንዲህ አይነት ችግር ያደረሰባችሁ ይሄ ጠቅላላ በአሁኑ ሰዓት እሷ እያደረገች ያለችው እየተዋጋች ያለችው የመልስ ምት እየሰጠች ያለችው አልሞት ባይ ተጋዳይ ሆና ነው እንጂ ዲፕ ኢንሳይድ ውስጧን ጎርቷታል። ቤተሰቦቿንም ያሳፍራል። ኢትዮጵያኖች ነው። በዛ ላይ ደግሞ እኛ አሜሪካኖች ምናምኖች አይደለንም። የፈለገ ነገር ቢሆን አስተዳደጋችንን ታውቁታላችሁ። ስለዚህ ችግር ይፈጥራል። የቲክቶክ ወሬ አይደለም ይሄ እኮ እጃችን ላይ ተቀባብለን፣ የፊንገርን ተቀባብለን ሴብ አድርገን እንዳስቀመጥ ነው። የእሷንም እኮ ተቀባብለን ቁጭ አድርገነዋል። ነገ ልጅ ስትወልድ ነገ ልጅ ስትወልድ ለልጆቿ የእናታችሁ ሙሙ ያ እሷን ባይጎዳል ልጆቿን ይጎዳል። ገባችሁ? አረለ ወንድሞቿን ያሳፍራል። እህታችሁ ሙሙዋ በዚህ በዚህ በዚህ ተቀባበል ነው እማ ኤሚልክ አይጠፋም እኮ ለወንድሟም እኮ ሚልክ ይኖራል። ለእናቷም ህዝቡ እኮ እድሉን ካገኘ ይልካል። ይሄ ህዝብ አውቀው ለእሷ ኖርማል ነው። አንቺ ትቻለሽ፣ አንቺ አንደኛ ነሽ። አንቺ ቀንቶ ማንም አይቀናም ነገር የትኛዋ ሴት ናት አደባባይ ላይ ወጥቶባት የምትቀናው? እንዴት እንዴት ነው አልገባኝም። እኮ ቀንታችኋት ነው ማነው የሚቀናው? ለምንድን ነው እሱ የሚቀናው? ወሬ አይደለም ወሬ የምትሉት አውቃችሁ ነው። በአንቺ ላይ ወይም ባንተ ላይ ባንተ እህት ላይ እና ወይም ባንቺ እህትሽ ላይ ወይም ባንቺ ላይ ስላልደረሰ ይሄ ነገር በእሷ ስለደረሰ እያስመሰላችሁ ነው አውቃችሁ ነው፣ ግን እውነቱን ታውቁታላችሁ። የማናችሁም ቤተሰብ እህታችሁም ሆነ የማናችሁም እሙሙ አደባባይ ላይ ወጥቶ የህዝብ መሳቂያ ነው የህዝብ መቀባበያ እንዲሆን አትፈልጉ። አታስመስሉ፣ አታስመስሉ። የሷው ረዲ ሆኗል አይደል? እሷ ደግሞ ለእናንተ ትምህርት መሆን አለባት። እናንተ እሷ ላይ ተምራችሁ። ኦ ኦ ኦ ዛሬ ቲክቶክ ላይ የሚሰጠኝ ግፍ ዛሬ ቲክቶክ ላይ የምቀባበለው ማለት በአፍንጫ ይውጣ። ነገ ሙሙይን አዳሜ ስልኩ ላይ ያስቀምጠው እኔንም ሆነ ቤተሰቦችን እንዳያሳቅቅብኝ ይቀረብኝ ብለሽ ታጠንቀቂ። አይንሽን እንዲያፈጥጭ የመጣሻና ቡ ጉማሪያና ቧዛን ነው ብዙን አትበይ ደወሪያ ያባሚ። ስለዚህ ኖርማል አይደለም በጭራሽ ኖርማልም ሊሆን አይችልም። ህይወታ ላይ ችግር ፈጥር። አዎ ይፈጥራል። ግጥም አድርጎ ይፈጥራል። ለምንድን ነው አይፈጥረው ነገር የትኛው ኢትዮጵያዊ ነው ከሷ ጋር ተጋብቶ አብሮ መኖር የሚፈልገው? የትኛው የትኛው ኢትዮጵያዊ ነው ከሷ ጋር ልጅ ወልዶ ምናምን ነገር እንደ ያበሻ ወንዶች ታው ያበሻ ወንዶች አይደለም። እሷ አሙሙ አደባባይ ላይ ሆኖ ህዝብ አይቶት ማለት ነው። ህዝብ አይቶት እኛ ስልካችን ላይ ያስቀምጠ ነው አይደለም? ተቀባብለን ሌላ እኔ እኔ እኔ ልስጣችሁ እኔ እዚህ ቁጭ ብዬ እምስሽ፣ ቂንጥርሽ፣ ቆለጥሽ ራምን ስለምን ከኔ ጋር ራሱ መሆን አይፈልጉም አይደለም እንደዚህ አደባባይ ላይ ይወጣሙ ማለት ገባችሁ አይደለ? ስለዚህ ህይወቷ ላይ ችግር ይፈጥራል ይሄ ነገር ስለሆነባት እኔ ደስተኛ ሆኜ አይደለም። በአሁን ሰዓት ግን እሷ እየተታገለች ያለችው የመልስ ምቷን መስጠቷን አይደለም፣ እንደዚህ መሆኑን አይደለም ማየት ያለባችሁ። ችግሩ ከስልኳ ውጪ ምድር ላይ ልጅቷ ላይ ህይወቷ ላይ ችግር ፈጥሯል። አልፈጠርም ይስ ይስ ይስ ይፈጥራል። ስለዚህ አንቺም ላይ እንዳይፈጠርብሽ ተጠንቀቂ እዚህ የወጣሽ ቲክቶክ ላይ ለአንድ አበባ ለሁለት አበባ ለአንበሳና ለገንዘብ ብለሽ ክብርሽን እንዳታይ ተጠንቀቂ፣ እንዳታጪ ተጠንቀቂ። አሜሪካን ሀገር የተቀመጡ ምድረ ዳይስፖራዎች ሆነ ሌላ አውሮፓ ሀገር ውስጥ የተቀመጡ ምድረ ዳይስፖራዎች ህይወትሽን እንዳያበላሹ ተጠንቀቂ። ለብር ብለሽ ሙሙሽን በርግደሽ ሙሙሽን ለላለሽ ዶጊ ተገልብጠሽ ምናምን ብሎ ሲጠይቀሽ ኖ ቴንክ ዩ። ምክንያቱም ከብር ይልቅ ክብርሽ ይወድ ይበልጣል። ስለዚህ ኖ ቴንክ ዩ ብለሽ ተቀመጪ። ሀናቡ ሀናቡ አትበይ። እኔ የሚያገባኝ ነገር የለም ስለሷ ግን በአሁን በአሁን ሰዓት እያያችሁ ያላችሁት እሷ የምትሰጠው የመልስ ምትና አይዶን ኬር አጀንዳን ምናምን ስለምትል እኛም ነገ ይሄ ነገር ችግር ቢፈጥርብኝ እኔም ምልክና ነገ ይሄ ነገር ቢፈጠርብኝ አይ ዶንት ኬር ብዬ እመጣለሁ። እንዳትሂድ ህይወትሽ ላይ ችግር ይፈጥርብሻል። ወደፊት ልጅ መውለድ የምትፈልጊ ሆነ ወደፊት ማግባት የተለያየ ነገር ማድረግ የምትፈልጊ ከሆነ ችግር ይፈጥርብሻል ህይወትሽ ላይ። አይ አልፈልግም፣ ምንም ምንም ስለ ቤተሰቦች አይ ዶንት ኬር፣ ልጅ መውለድ አልፈልግም፣ የትዳርም አልፈልግም፣ ካበሻ ወንድ ምንም ምንም አልፈልግም፣ ዝም ብዬ እቀመጣለሁ፣ እንደዚህ መሆን እፈልጋለሁ ካልሽ ኦኬ፣ ቀጥይ። ግን እንደዚህ አይነት አላማ ካላችሁ ልጅ የመውለድ አላማ ካላችሁ ቤተሰብ ምናምን የተለያየ ነገር መመስረት አላማ ካላችሁ የሀበሻ ወንዶች አግብታችሁ መሮን የምትፈልጉ ከሆነ ከእንደዚህ አይነት ነገር ጥንቃቄ ማድረግ አለባችሁ። መቶ ሺህ ዶላር ለምን አይሰጥሽም? ነው ያ መቶ ሺህ ዶላር ያልቃል፣ እናቱ ያልቃል፣ ብር ያልቃል፣ ብር ያልቃል። ተጠንቀቁ፣ አይን እየነገርኳችሁ። ስለዚህ እሷ ትምህርት ትሆናችሁ አምላችሁ። እሷን ደግሞ ማድነቅ አለባችሁ፣ እሷን ማድነቅ አለባችሁ። ልናንተ ለሌሎች ለሴቶች እህቶቻችን መስዋዕትነት ከፍላለች እዚህ ቲክቶክ ላይ መስዋዕትነቷ መስዋዕትነቷ እንዴት እንደሆነ ቀለች በኔ ተማሩ ብላን ያለፈችው ማለት ነው በኔ ተማሩ እያለቻችሁ ስለሆነ ተማሩ ተማሩ እኔ እሷን ሄዱና ፍረዱባት ባለጌንሽ እኔ እየሰደብኩኝ አይደለም ግን መናገር የለብኝንና እኔ እሷን እያጣጣልኳት ምናምን አይደለም ህይወቷ ላይ ችግር እንደደረሰም እየተናገርኩ ያለሁት ስለዚህ በኔ ተማሩ ብላ ለእናንተ ትልልቅ መስዋዕትነት ሰጥታችሁ ስላለፈች ያንን መስዋዕትነት ደግሞ እንደቀላል እንዳታዩት እሷ እንደዚህ አድርጋና ዛሬ ቲክቶክ ለመታ እያወራች ነውና ጌም እየተጫወተች ነውና መልስምት እየሰጠች ነውና ብላችሁ ነገማ አንቺም ሂጂና እንግዲህ ምንም የማታውቂው ምን ችግር አለ ብለሽ ነገ ደግሞ ያዙ ይልቃቁኝ ብለሽ ላይ ሌላ ችግር ልታመጡ ነው ማለት ነው። ተጠንቀቁ። እኔ ላይ እኔ ስለምንም የሚያገባኝ ነገር የለም እኔ በእኔ ቤተሰብ ላይ ስላልሆነ ምን አገባኝ። ዊአር ኢትዮጵያ ራይት አንድ ነን መሰለኝ። እህት ወንድም ነን እንባባላለን። እንግዲህ እኛ ኢትዮጵያኖች ፍቅራችን እኛ ኢትዮጵያኖች እንዋደዳለን ምናምን። ስለዚህ የሆነ ነገር ስናቅ ደግሞ በቻል ነው አቅም ሀናቡ አግሬሲቭም እየሆነች ታስረዳሽ። እንደ ብድም እንደ ብድም እየተጫወትኩ ላስረዳሽ፣ ባሽሙርም ላስተምርሽ። ዋናው ነገር ሀናቡ ምን ለማለት ፈልጋ ነው? እውነቷ ነው ወይስ አይደለም? ይሄንን እየተማርሽ ለፊ እነዚህ አውቀው ነው ከስር ቁጭ ብሎ ምናምን። አንቺ አንደኛ አሁን አንዷ ምን ኮመንት ስትጽፍ አየሁኝ እሷ ፎቶ ላይ ሄዳ ማለት ነው የልጅቷ ፎቶ ላይ ሄዳ እንደ ምን አይነት ኮሚቴ አንቺ እኮ ኪንግ ነሽ ይምላ ባሽ ኪንግ ነው የምትዩ ምን ምን ስባትሉ ክፉም ደግም ባትናገሩ ይሻላል አንቺ እኮ ኪንግ ነሽ ይባላል እንዴ ኪንግ እና ኩዊን ለይታችሁ የማታቁ ንግስት እና ንግስቱን ንጉሱን ምናምን እዛ እናንተኛ በኃይለ ስላሴ በመንግስት የተመራን አይደለን የኃይለ ስላሴ የሚኒሊክ ዘሮች ናምን ዘሮሽ ምናምን አይደለላችሁ አይደለን እና

ስለዚህ እንደነ ኩዊንን ገልበጣችሁ፣ አንቺ እኮ ኪንግ ነሽ፣ በዛ በዛ ሄደም አንቺ ኪንግ ነሽ፣ አንቺ ኪንግ ነሽ፣ የሚበልጥሽ የለም። ቀንተውብሽ ነው። ቀጢ ወገብ ዛላሽ ላይ ይቀጥ ይሄንን ኮመንት የጻፍሽ ሴትዮ ወገብ ዛላሽ፣ አንገት ከጉልበትሽ፣ ጅማትሽ፣ ማጅራትሽ አስተካክለሽ ጻፊ። ኪንግንና ኩዊንን መጀመሪያ ቢቀርብሽ፣ እንግሊዘኛ ቢቀርብሽስ። እኔ እራሴ እዚህ የአሜሪካን ሀገር እያለሁኝ እንግሊዘኛ አልደፍርም ስለማልችልበት አልደፍርም ሰው እንደ ማን ይመጣ አንዳንዴ አምልጦኝ እንግሊዘኛ ሲመጣ፣ ወይኔ ያን አንዲያ በሻ ኢትዮጵያንሽ ሙድ ያዙብሽ ይመጣብኛል። አውራለሁ ተወለጋገደም ተጣመምም አውራለሁ። እኔ ራሴ ምን ይላሉ እነዚህ፣ በቃ የራሳችሁ ልጅ፣ እኔ ምን አገባኝ። ከፈለጋ እንደው ማርከሻው ነው ማውራ ከፈለጋችሁ። ለምን ይው አን ያንዳንቹ ብቻ ሳይሆን አዳሚ አዳምጪኝ ተሰሚ እንዲሆን ስሚ፣ ካልሰማሽ አትስሚ። ምንም የሚያገባኝ ነገር የለም። ያንዳችሁ ብቻ ሳይሆን የአንዳችሁን ብቻ ሳይሆን፣ ሙሙ በግሩፕ እራሱ በግሩፕ በግሩፕ እንዲህ ተሰብስባችሁ ቁጭ ብላችሁ ሙሙዋችሁን እየላካችሁ እኛ ስልካችን ላይ እናስቀምጣለን። በቃ ላኩ ላኩ እንደው ምን ይላል። እኔ እኮ ወንዶቹ ማለት ይቻናቡ የምጠብስ እንት ሰው ነው ተቀምጄ የምኖረው ነው። የዚህ ቲክቶክ ላይ ይቻናቡ የምትባል ደንቆሮ አሮጊት እሙማት ላኩ እያለች በእንጀራችን መጣች። ውጤቶቹን ታናናሽ እህቶቼ እያለች እነሱን እያነቃችብን ነው ብለው እዚህ አሜሪካን ሀገር ብዙዎቹ እየጠመዱ ነው። እንዴ አሜሪካን ሀገር መሳሪያ አለ። የሆነ ቀን የሆነ ቦታ ቂጤን ጥዬ ስጨፍር ወይም ጨብሼ ሰክሬ ወደዛ ወደዚህ ስንገዳ፣ ግን አንቺ ጠላታችን ነሽ ሙሙ እንዳይልኩልን ያስቆምሽነሽ ብሎ አናት ኝስ በእናንተ የተነሳ ከዚህ ሁሉ በቃ ላኩላቸው የሚያገባኝ ነገር ላኩ ላኩ። እንደውም አሁን ራሱ ፍስስ ብለሽ ቁጭ ያልሽ ቤትሽ ውስጥ የተቀመሽ ዳያስፖራ ቦይፍሬንድ ያለሽ መቶ ዶላር እና ሀምሳ ዶላር የሚልክልሽ እንጀራና ሽሮ በደምብ አድርገሽ እንድትበይ የሚያርግልሽ ካለሽ ላኪ። የሚያገባኝ ነገር የለም እዚህ እኔ እኮ እዚህ ከወንዶቹ ጋር ከዳይስፖራዎቹ ጋር ተስማምቼ እኮ ማለት ነው። እናንተ ሴቶችን በርቱ ምን ችግር አለ ብትሉላቸው ምን ችግር አለ? እንትን እኮ ባነቃቃ እዚህ አሜሪካ ነገር ያሉ እኔ እኮ ብር ሰራ ነበር። እዚህ ቁጭ ብዬ ለእናንተ እኮ በመባል ነው። ለወንዶቹ ብቆም ይሄ ቤት በጊፍት አይባረክም ነበር። በጊፍት ባናት ባናቴ በጊፍት አዎ፣ ሀንጌ እንዲያልሽ አነቃቂያቸው ሴቶች እህታቻችን ሙሙ ይላኩልን በደንብ አድርገው እያሉ ወንዶቹ እዚህ በጊፍት አይባርኩኝም ነበረ። እናንተ ሴቶቹ ምን አላችሁ? ቁጭ ብለሽ ሀናው ምን አባቷ ሆና ነው? ግንባሮ ባሮ ወደ ኋላ ይሸሸም ለእናንተ ብዬ ነው። ጊፍት እንኳን የማይሰጠኝ ላኪለት በቃ። ከዛሬ ደሞ ወንዶቹ ይሄ እውነት እውነት ይልኩላችሁ። አቀብሩ ፓንዱ ነው ራስ ነው ደናቸው ያገራቸው ልጆች እንዴት ናቸው? ልሰላም ግን ስብራሱ ታይ ምንድን ነው የሚታየው? ይች ሀናቡ ምትባል ግን ጤነኛ ናት ወይስ አይደለችም? ሀናቡ ዳ እኔ እንጃ። የእኔም ጥያቄ እናንተም ጥያቄ። ሀናቡ ግን ምን አባቷ ሆና ነው ፀጉሯን፣ እንኳን ይሄ ግንባሯን በዊክ ሸፍና እንደ ሴቶቹ ወንበር አስተካክላ ቁጭ ብላም? እኔ ምን አቃለው ምን አቃለው፣ እኔ ራሴ ችግር አለብኝ። ሃኒ ቾኪንግ ሃኒ ቾኪንግ፣ ወይ እኔ ጌታ ነጮንክ ጥቁር ብትሆን ደግሞ ነው ጥቁር ወንድ ስለመሆን አንቺ ጥቁር ቲሸርት ለብሳል ማለት ነው። ማሶ ምናምን እዚህ እጁ ላይ ደረቱ ወይ ምናምን የሆነ ማሶ ማሶ አለበት። ቲሸርት ቲሸርቱ ቆሸሹበት መሰለኝ። ሲንሲ እንደዚህ እንደዚህ እያደረገ ያራክፋል። የእኔ ጌታ አሁን እናንተን ልኩት ብዬ ከመወራ ብብቴ እንደዚህ በላብ ቃልጭ መኪና ውስጥ ፀሐይ በዚህ እያደረገኝ ብብቴ አይደለም። አሁን እናንተ የብብቴ እንዲመላብ ነው አይደል? ያያችሁ እናንተ የምታዩት የብብቴ ነው። ግን እሱ ማለት ነው ጥቁር ቲሸርት ለብሶ እንደዚህ እንደዚህ ያራግፋል። ቆሻሻ ሆኖበትን የሱን ቆሻሻ ባራግፍ ያለ የኔ ጌታ በዚህ እዚህ ጋርም ቆሽሾ ባል እዚህ እዚህ ጋርም ቆሽሾ ባል እያልኩ እንዲህ እንዲህ ብዳብሰው ለራሴ ራሱ ደስተኛ ሆኖ ነበረ። ጠቅላላ የማውራው ወሬ አሉ ነው አሉ ነው አንድም ነገር ነው ብዬሽ አስረግቼ አሉ ያሉትን አሉ እያልኩ ነው የማውራው አሉ ነው እናንተም ሀናቡ አለች እና አሁን እናንተ ማለት ነው ድንገት ቤታችሁን ከፍታችሁ መወያየት ከፈለጋችሁ እኔ አሉ ብዬ ነው አይደለ? እናንተም ቤታችሁን ከፍታችሁ ስታወሩ ምን ትላላችሁ መሰላችሁ? ሀናቡ አሉ ብላ አለች፣ አሉ ብላ አለች፣ የናቡ አለች አሉ ብላ አለች ብላችሁ እናንተም እኮ አለች አሉ አሉ እንትን ማለት እንችላ መብታችን ነው። የሚያገባን ነገር የለም።

ላይ ከሰማችሁ ማለት ነው፣ ክረር ብዬ አሁን ግን በፈሉ አረለ እዲችም ብቻ ስለማቅ ከዚህ ያለፈ ነገር ስለማላቅ። እውነት እውነት በአማርኛ ጻፉ። ጫ እህ ሙሙ፣ ወይኔ ጉዴ፣ ፈላብ ዘንድሮ ዘለሙ፣ እንዴ እድሜ ልካችንን በቃ የሙሙን አጀንዳ ተሸክመን ነው እዚህ ቲክቶክ ላይ የምንዞረው። እንዱ ተሸክመን ነው የሙሙ አጀንዳ የከሌ ሙሙ አጀንዳ የከሌ እንትን አጀንዳ የከሌ ደሞኔ ደሞኔ አጀንዳ አላችሁ ሌላውም አጀንዳ አላችሁ። ወደ እዛ በኩል አልመጣም አልመጣም። ይሄ መጎፈን ድሜ አርባ አምስት ሺህ ምናምን ጠፋ እንትና ይሄን ሀምሳ ምናምን ሺህ ጠፋ። አልመጣም አልመጣም። እዛው ይቺቺ ነገር ዋጋ ስለምታስከፍላችሁ እዛው እራሳችሁ እንችላችሁ። አልመጣም። እየሰማሁኝ እንዳልሰማሁኝ ነው የማልፈል እኔ ዝም ብዬሽ የማውሮ ስለ ሞሙ ከመጣ ያው እንደዚህ ዐይነት ወሬ ስለ መወድ ብዬ መጥቼ ለናንተ ሳይሆን ለፎሎወሮቼ ለሀናቡ አቡ ደጋፊዎች ቁጭ ብዬ ያወራለሁ። በቃ እሳውራ ማሉ እያልኩ ነው። እንደሚታይ ታውቃላችሁ። አሁን እንደዚህ እርጥብጫት ማለት ነው። የሆነ ሰው አዝኖ ያለውበትን ቦታ አፈላልጎ ድሮፕ ቢያደርጉልኝ፣ እርጥብጫት ምን እንደምታይ ታውቃላችሁ። ያንን እርጥብጫት እዚህ ጋር ውጥር አድርጌ ፈሽሻጭ እያረኩኝ ማለት ነው። ሀናቡ ወደፊት ሀብታም ስትሆን፣ ሲያልፍልኝ፣ አምስት ጋራጅ ያለው ቤት ስገዛ አምስት መኪና እንዲደርድሬ በከለር በከለር እሱን ስነዳ ህይወቴ ሲቀየር ሀብታም ስሆን ከላይ ወደታች ምናምን ከፎቁ ላይ ዝቅ እያልኩ ስወርድ ባለ ሰራተኛ እንደዚህ እንደዚህ የደህነት መንፈስ ከእኔ ይርቅና ማለት ሀብት ነው። በቃ በምኞት ነው በምኞት ድራሽ ይጠፋል። እናንተ እኮ እናንተ እናንተ በመሳደብ የአናቡን ግንባር መትሩ። ቁጭ ብላችሁ መትሩ። ከዚህ እስከዚህ ምን ያህል ነው ስፋቱ? እዚህ ጋርና እዚህ ጋር ምን ሆነ? እናንተ እነዛ ስታደርጉ እኔ ደግሞ ምንድን ነው ማረገው? በምርቃ ላይ ህይወቴ ቀየረ ብታምሱ ባንኬ ጥልፍፍ ብሎ ምናምን ነገር ማለት ነው። አዲስ የምትባል ጓደኛዬ ደውዬ አዲስ ይበናች ባንኬ ስለሞላ ቦታ ስለሌለኝ ይሄንን ብር አስቀምጪልኝ ስል አዲስ ብር አስቀምጪልኝ ስል፣ ጎረቤት ስጠይቅ እዚህ ቲክቶክ ላይ የማምኖ ሰው ካለ ፈልጊ፣ አንድ ማምናል ልጃለች። በጣም ብዙ ብር ባንኬ ላይ ተቀምጧል። ይሄንን ብር እያልኩኝ ማለት ነው እንዲህ በምርቃና በምርቃና በምርቃና ራሴን ክቤ ክቤ ክቤ የነኪም ካርዳሽን ፋሚሊዎች ራሱ የነ ካርዳሽን ፋሚሊዎች እንደኔ ሀብታም አይሆኑ። በምርቃና የመጨረሻ ልትልጥ ያልኩኝ ሀብታም ሆኜ እናንተ ልትልጥ ባሪያ ነው አይደል የምትሉኝ? እኔ ደግሞ በምርቃና ልትልጥ ያልኩኝ ሀብታሙ ሆኜ ከዛ በኋላ ምርቃናውን ጨርሼ አንድ ጃምቦ ባናቱ ላይ ጥኳ ሳረግ ወደ ድህነት መንፈስ እቀየራለሁ። ወይኔ ዛሬም እየጠጣሁ ነው እንዴ እኔ በቃ የመጠጥ ሱስ አለብኝ። ሁለት ስደግምበት ለካ ልጆች አሉኝ። እራት አበስላለሁ እላለሁ ወይ ይላለሁ። የልጆች የመኝታ ቤት ሽንት ቤቱን አለ እንደገና ሳላሰ ቦታ እንዳርድሬ ድህነት ማንነቴ፣ እንደዛ እንደዛ ነው ማደርገው። በቀማለ ነው። ካዘናችሁ ጫት ላኩልኝ። ጌታ ጫት ላኩልኝ። እንደዛ ነው አልኳችሁ። በሁለት ጃምቦ ወደ ድህነት ይመለሳል ማለት፣ ሁለት ድራፍት ቢራ ጠጥችኝ። ከዛ በኋላ መጠጥ ቤቶቹ ምንና ዛሬ ት ቋራው ምን ከሆነ ስልክ ደውላለሁ። ትልቁ ልጅ እኔ የሰባት ጭቅጭቅ ማሚ፣ ምንድን ነው የምታወሪው? ምን አግዘኝ፣ እኔ ብቻዬን ነው እንዴ? እስከ መቼ ወገቢ ጎብጦ በልጅነቴ ወልጃችሁ ወገቢ ተቆልጦ፣ አንዳንዴ ጎንበስ ብዬ ቀና ማለቱን ሊያቀተኛል ብዬ እንደገና ልጄን አውቄ ለምን ለብቻዬ ከዛ በኋላ እሱ ምን እንዳደርግ ነው የምፈልገው? ከፍሪጅ ውስጥ ይሄንን ይሄንን አውጥታ እያሟሟ ከጠበቀኝ ብዬ ከበእነ ስካሬ ጅው ብዬ ቤቴ ምርቃና የለ ሀብቴ የለ ባለ ሦስት ገራጅ የለ ባለ ምናምን የለም በቃ አለቀ ደቀቀ። አንተ ልጅ የጣልከውን ፓንት አንሳና የልብስ ማስቀመጫ ሰራ። አንተ ልጅ ይሄንን ነገር አታጸዳም እያልኩኝ እንደገና በማላቀው እንግሊዘኛ ድህነቴ ወደኋላ ተመልሶ ከምርቃና ወጥቼ አሁንስ ሌላ ተጨማሪ ስለ ሀናቡ የምትፈልጉት ወሬ አለ? ምንም የለም። በሉቻው ነው ወጣ ነው ጌታ ነው ወጣ ነው ምን ምን ላይ ነሻ? እና አሁን ምን ያሉት ጉዳ ነገር አለ? ምን ወደነት ይሆን የሚያስተፈልፈኝ ምን አለ እንደው እንደ ሴቶቹ ልብ ሆነ፣ እንደው እኮ ማለት ነው ስላላወኩ ነው እንጂ እንደ ሴቶቹ እዚህ ቲክቶክ ላይ እንዳሉት እኮ ማፈመስ እኮ ታውቃለህ፣ ከመቶ ምናምን ፐርሰንት እኮ ታውቃለህ፣ እንደ ሴቶቹ ጸባይ ቢኖርኝ እኮ አሁን እዚህ ጋር በቂጤ ላይ ተበጠበጠ እኮ ስራ አልሰራም ወገን። እናንተ እኮ ያልተደረ ያልተረዳችሁ ይነገራል። ሀናቡ እኮ እኔ እንደ ሴቶቹ ጸባይ ገዝቼ ከጌመሮች ጋር እየተስማማሁ ቁጭ ብዬ ተሽከርካሪ ወንበር ላይ ቁጭ ብዬ ለጭንቅላቴ ራሱ ዊግ እኮ አይጠፋም ነበር፣ አይጠፋም እኮ ወገን የተለያየ አለባበሴ ማምሮ ይሄ የወላለቀ ቲሸርት ለብሼ ከምመጣ ቆንጆ ልብስ ለብሼ ፍለፊታችሁ ቀርብ እኮ ነበር እንደገና እኔ እናንተ በምሰጡኝ ግፍት እናንተ ላይ አቅራራ ነበረ እኔ እኮ ማለት እያልኩኝ የራሴን እክብ ነበር እኮ አዎ እክብ ነበር እኮ ፀባይ ቢኖረኝና እንደ ሴቶቹ እዚህ ቁጭ ብዬ የኔ ጌታ አንተኛ አንተኳ እንደኛ ነህ እያልኩ እኮ ብሰራ ህይወቴ ይቀየር እኮ ነበር ጥጋት

እዚህ ላይ ግን ምን አገባኝ፣ እደናፋለሁ ማለት ነው። ጫት እባክህን ረዛ ከፈለክ ላክልኝና በምርቃና ሌላ ህይወት ውስጥ ግብች እንጣ። ምን ይላል ይሄ የደረቀ ጫት ደግሞ እንዳልቀም፣ ጌሹ መስልኝ እየቀላቀሉ የሚሰጡኝ እንዴ? እየመረቀምኩኝ ሳክራለሁ። ይሄ የደረቀ ጫት ሞክሪ ምናም ብለ ይሰጡኝ እየቃምኩ ማለት ነው፣ እየቃምኩኝ ሳክራለሁ። ስካርና ምርቃና አንድ

አይ ላቭ ዩ ጋይዝ የሀገራቸው ልጆች አይ ላቭ ዩ በጣም ነው የምወዳቸው። አመሰግናለሁ። እውነት እውነት አመሰግናለሁ።